እንግዲህ እንደምታቸው ጨረቃ ፋሚሊ የሆኑ ምርጥ እህቶች ብዙ ጊዜ ያው የሀይሚና የብሩኬል ልጆች ያቀናብራሉና፣ እንደምታቸው ሀይሚዬ ነብሰ ጥሮሙና ወልዳም አቀናብረዋታል ማለት ነው። ኑሩልኝ፣ እናንተ እንደዚህ ሁለታቸው የሁለታቸው ፍቅር እንዲቀጥል የምታደርጉት ነገር ሁሉ ይመቸኛል። ይመቻቸው፣ ወዶች። በጣም ነው ማከብራችሁ። እግዚአብሔርን እንደዚ አይነት ሰውን ያብዛልን። በመቀጠል እዚህ ጋር ሀይሚዬ እንደምታያት ከሆነች ልጅ ጋር ትናንት ነው፣ ከትናንት በፊት ነው ያገኘው ትክታክ ላይ ባይዘወይ ልጅቷ በቃ የፍቅር ስለ ሀይሚ ሙዚቃ አድርጋ ነው ፖስት ያደረገችው። ና ሀይሚዬ ይህን ያክል ጥግ ድረስ የምንወዳት በጣም ብዙ ሰው ነው ያለ። ና አንዳንድ ኮሜንቶች ከኔ ቤት አሉ ዛሬ ልንገራችሁ። ቤተሰብ ብዙ ጊዜ ኮሜንቱን ቶሎ ቶሎ ነው የሚደልተው፣ ሲጻፍልኝ ማለት ነው የሚጻፈው ኮሜንት። አንዲት ልጅ ነች ኮሜንቱ የምትጽፈው ማለት ነው፣ ሁሌ ነው የምትጽፈው ያን ኮሜንት። እግዚአብሔርን ደግሞ አንድ ኮሜንት አይደለም የምትጽፈው ሶስት አራት ኮሜንት ሶስት አራት ኮሜንት፣ መጥፎ መጥፎ መጥፎዎችን ነው የምትጽፈውና። ዋይ ለምንድን ነው እንደዚህ የምታደርገው? እኔ በጣም ይገርመኛል። አንዳንዴ ማላቅሽ እንዳይመስልሽ አቅሽ አለውኝ። ስማችሁን ሁሌ በየቀኑ መጽፉትን እንደምላችሁ ሁሌ፣ ብዙ ሰው በተከታታይ ኮሜንት ስለማይጽፍ እሱ ራሱ ዩቱብ ስቴዲዮ ላይ ያስቀምጥልኛል ሁሌ ኮሜንት መጽፉትን ማለት ነው፣ ስንት ኮሜንት እንደጻፋችሁ ራሱ ከዚህ በፊት አለእና ምልልሽ መሰለሽ እህቴ። በመጀመሪያ ደረጃ መጥፎ ነገር ሁሌ የምታስብ ከሆነ ህሊናሽ ውስጥ እንዳለ ያለ መጥፎ ነገር ከሆነ የሚጎዳሽ በመጀመሪያ አንችን ነው። ምክንያቱም በአይምሮች ጭራሽ ጥሩ ነገሮችን ማሰብ ካልቻሽ ለአንች ራሱ ጊዜ የለሽም። አንዳንድ እኮ አይምሮችንም ለተወሰነ ደቂቃም ሆነ ሰከንድ ጥሩ ነገር ልናስብ ይፈልጋል። ምግብ አማርጠን ስንበላ እንዴት ነው የሆነ ይመቻል አይደል? ለሆዳችን አይምሮችንም እንደዛ ነው የሚፈልገው። ጥሩ ነገር እንኳን መርጠን ማየት መስማት ባንችል መጥፎ ነገር ፈልገን ባንሰማ ባንናገር ጥሩ ነው ባይነኝ። ምክንያቱም በጣም ብዙ ጊዜ እከታተልሻለሁ ማርያምን ነው የምላችሁ። በጣም ነው ምከታተላትና እዛኛው ቻናል ላይ ምጽፋለች ከዚህኛው ማውንም ተከትለኝ መጣ ጽፋለችና የሃይሚን ፎቶ ፖስት ሳደርግ አሮጌ ሽማግሌ፣ ምናምን የሚል ኮሜንት ነው ምጽፈው። ከዛ ደግሞ ሃይሚና ብሩኬ ደግሞ አብረው ፖስት ሳደርግ ደግሞ ትመጣና ሃይሚ በጣም ምስኪን ልጅ ነች፣ የዋ ልጅ ነች፣ በቃ ብሩኬ አይሆናትም። እየቀለደብሽ ነው እንዴ? ምንድነው አይምሮሽ፣ ምንድነው የሚያስበው? አንድ ሃይሚን ከዛ ደግሞ ብሩኬ ሃይሚ ጋ እንደውን ትፈልጋለሽና አንቺ ሰው ማነሽ? ምንድነው የምፈልጊው? ከሁለታቸውም ሆነ ከአህሚ ስለዚህ፣ ከዚህ ነገር እንድትውጭ እፈልጋለሁ። እኔ እንደ ምክር ነው እየነገርኩሻለሁት፣ እንደ እህትነቴ ማለት ነው። ስለማይጠቅምሽ፣ ማርያምን ነው ምላችሁ። በህይወታችን አደለ መጥፎ ነገር እያሰብና እያደረግን መልካም ነገር እያደረጋችሁ እንኳን ማይሳካላችሁ ማይሳካላችሁ በጣም ብዙ ሰዎች አሉ። ስለዚህ ከመጥፎ ነገር ተቆጠቢ። መጥፎ ነገር ማንንም ሲጠቅም አይተንም ስለማናቅ ሰላም ሰላም ሰላም። ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ ሰብስክራይብ ሸር ማድረጋችሁን አትርሱ። እንግዲህ ዛሬ ያው ሀይሚና ብሩኬ ገና ናቸው፣ ሰአታቸው ገና ነው። ሀይሚና ብሩኬ ዛሬ ይመጣሉ፣ እርግጠኛውኝ የምነግራችሁ እና ደግሞ ስንት ሰዓት ነው የሚመጡት? ሁሌም ከአስራ ሁለት ሰዓት ጀምሮ ነው እና ሰዓት ገና ነው ማለት ነው። ስለዚህ ተስፋ ትቁረጡ፣ ይመጣሉ። እረፍትም አንዳንዴ ያስፈልጋቸዋል። የሰው ልጅ እረፍት ያስፈልገዋል አይደል? ሁሌ ስራ ብቻ የለም። አንዳንዴም የሆነ ኢንጆይ ያስፈልጋል። ከካሜራ ጀርባ በሆናችሁም ታሳልፉት ታይም፣ ዝም ብላችሁ ለራሳችሁ ጊዜ የምትሰጡት ያ ታይም ጥሩ ነው እና ስለዚህ አንድ ታይም እያሳለፉም ሊሆን ይችላል። ያደርግላቸውም ደግሞ፣ አንድ ነገር ልነግራችሁ እፈልጋለሁ። በመጀመሪያ ደረጃ ልነግራችሁ እፈልገው ሀይሚ የምትወደድ የምትከበር የምትፈቀር ሴት ነች። እንደምታቁት እንግዲህ ሙሽዬ ሀይሚን ማለት ነው። ሙሽ ታውቃላችሁ ሴት ልጅ የላትም እና ልክ ብሩኬም ተናግሯል ከዚህ በፊት ሀይሚን በጣም እንደ ልጇ ነው የምትንከባከባት የምትወዳት። በቃ ሁሌ ማግኘት ትፈልጋለች። ያወራሉ እኮ ታውቃላችሁ። ሀይሚን ና ሙሽ በደንብ ነው የሚያወሩት። ስልክ ያወራሉ፣ የሆነ ነገር ሲፈጠር ባለፈው ራሱ አታስታውሱም? ጥለሽ ነ እና ከሳሱ ተከትሎች እንዲመጣ ብላት ነው ጥለው ሄዳ ተከትሏት የመጣው እና ሙሽዬ ለሁላቸውም እናታቸው ናት። በጣም የሚወዷት የሚያከብሯት እናት ነች። ሌላ ነገር ምናምን ነገር ምንም ነገር እንዳታስቡ ስለምፈልግ ነው፣ ገባችሁ? ኮሜንትም ስላየው ነው እና ማለት አንዳንዴ ኮሜንት ላይ ከስር ምናምን መመለስ የሆነ እንዴት ነው ልትመልሱ ፈልጋችሁ ግን ሀሳቡ ምንም እንትን አይላችሁም፣ እና ለዛ ነው በዛ ላይ አንድ ሁለት ኮሜንት ሲሆን ለአንዱ መልሳችሁ ድጋሜ ለሌላው ደግሞ ላትመልሱ ትችላላችሁ። ከዛ አንድ ኮሜንት ደግሞ አይታችሁት ከዛ በኋላ ብቻ ኔንጨ እና ሙሽ በጣም እናከብራት የምንወዳት አይደለም፣ ለሀይሚ ለእኛ ምናታችን ነች። ይህንም በደንብ አድርጋችሁ ሁላችሁ እየመረራችሁ ቢሆን ትወጡታላችሁ፣ ዋጡት፣ ምንም ማድረግ አይቻልም። ከዛ በተረፈ ግን ይህን ፎቶ ምናምን ያመጣሁት የድሮ ከስምንት ወር በፊት ማሂ መጣ፣ ማሂ ፍቅረኛ ነች ብሎ ብሩክ ይዞ መጡ፣ ያስተዋወቋቸው ማሂ እናሷ የተዋወቁበት ጊዜ ነው። እና በጣም ስናብናፈቁ ዛሬ ዝም ብዬ ገብቼ ነበረ እና እያየው ነበረ ሶ ብቻ ደስ የሚል ጊዜ ነው እያሳለፉ የነበረው ምናምን መጨረሻ ላይ ብሩኬም እንግዲህ ፍራንክ ስላደረግ ሽሎ ጊፍት ቀሚስ ነበር የሰጣትናን ነገር ብቻ የምር ደስ ሲሉ። እና ደግሞ ከዚህ ጋር ብዙ ቶቼ ያቀናበራችሁት ፎቶ አለ አያምሩ? ሽማም ሲያምሩ ትልቅ ሰው ሲሆኑ ማየት ፈልጋለሁ። በቃ እንደዚህ ያቸው እስኪ ሀይሚዬ እንደዚህ ነብሰ ጡር ሆና አብሮኬ እንደዚህ እጇን ይዞ ልጆቹ ደግሞ ከታች እንደዚህ ሁለቶቹን እንትን ይጀረናል አወገድ ረበሰማም ብዙ ቶቼ ህልማችሁ ደስ ይላል። የምታደርጓቸው ነገሮች የእነሱ ፍቅር እንዲቀጥል በቃ እንዴት ልበላችሁ ማርያምን በቃ በጣም ብዙ መልካም ሰዎች አላችሁ። በጣም ይከምላችሁ በላይ ከአቅም በላይ የምትሆኑ እንዴት ልበላችሁ በቃ ፍቅር ብቻ የሚገዛችሁ፣ በፍቅር ብቻ የምትኖሩ፣ በቃ ጸብን የማትወዱ፣ የሰውን መለየት የማትወዱ የሰውን መከፋት የማትወዱ የሰውን ደስ ዘንድ የምትፈልጉ በጣም ብዙ ናችሁ ና ከዚህ በላይ እን በሚሊየን ተቆጠሩልኝ እግዚአብሔርን በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ከዚህ ምድር ላይ ፍቅር እንደሚጠብቅ ፍቅር እንደሚወድ በቃ እንደ መልካም ሰው መልካም የለም። የምሬ ነው ምላችሁ፣ በቃ መልካምን ሰው ማግኘት አሁን ላይ ከባድ ነው በጣም ከምላችሁ በላይ እና ዋናው መልእክቴ እዚህ ጋር የመጣሁበት ዋናው መልእክቴ ልክ እንደነዚህ እህቶቼ መልካም ሆኑ። ጥሩ ነገር አስቡ። ጥሩ ነገር ማሰባት ትችሉ። መጥፎ ነገር አትሰቡ። ከዛ በመቀጠል ከኔ ቤትም ሆነ ሌላ ቤት ስለ ሀይሚም ሆነ ስለ ብሩኬ መጥፎ ነገር አትጻፉ። የምሬ ነው ምላችሁ። ከዛ ደግሞ ነበሬ ወለድ አንዷ ደግሞ ብላ ጻፈች፣ ዛሬ መጣ ሀይሚና ብሩኬ ካናዳ ከሶስት ቀን በኋላ ሊሄዱ ስለሆነ ደስታቸው ደስታችሁ ነው ብዬ ነው የነገርኳቸው ምናም ብላ ጻፈች። ወይ ጉድ። ከዛ አሁን የሆኑ ሰዎች ይህን ያነቡና ከዛ ደግሞ ነገ ሃይሚና ብሩኬ ካናዳ ሊሄዱ ነው ና ብለው ይጽፋሉ። እንደው ያንችስ ይሻላል፣ ተባረኪ። መልካም ነገር ነው ያሰብሽው። መልካሙን ነገር እንደዚህ ቢያወሩ ምንም ችግር የለውም። እንደዚህ ወይኔ ልጆች የተጣሉ ጉድ ፈላ ዛሬ አይ፣ እንደው እኔ እኮ እንደ የሆነ የሱስም ሊደፋይ ነው እነሱም ደግሞ እዛ እየተጣሉ ምን ይሻለኛል፣ ተዋቸው፣ የጣሉ ዝም ብላቸው፣ ዝም አስብያቸው መጣሁ። እናም ቤተሰብ ምንድን ነው መሰላችሁ? ያንቺው እንደው መልካም ነው ወደ ካናዳ ለስራ ነው የሄዱት፣ ምናም ብለሽ መልካም ምኞትሽን ነው እና የገለጽሽው። መልካም ምኞቴ ምኞታችሁን፣ ግለጽላቸው ግለጹላቸው ብለሻል። ሁሉም መልካም ነገር ወደ እነሱ ይሄድ፣ ያሰቡት ነገር ይሳካላቸው፣ ያላሰቡት እንጀራ ይስጣቸው። የሰው መደኑን ከዚህ በላይ ጭምር ጭምር ምሬ ያደርግላቸው ስኬት ሁሉ ወደ እነሱ ይሄድላቸው። የምሬ ነው፣ ስኬት በስኬት ይሁኑልን። ይህ ምኞቴ ነው። ግን ደግሞ ካናዳ ምናም የሚባል ነገር የለም ንፋስ ነው የሚነግራችሁ ወይስ ደግሞ በህልማችሁ ነው? አረ ቤተሰብ በህልማችሁ ነው ስል ትዝ አለኝ እግዚአብሔርን የምር ህልም መፍታት የምትችሉ ሰዎች ማለት ነው፣ በውስጥ ብታወሩ ደስ ይለኛል። ህልም አይቼ ነው ከሶስት ቀን በፊት ምናምን። የምር የምትችሉ ከሆነ ማለት ነው። የማትችሉ ከሆነ ግን እንዳትነግ እንዳትል እንዳትሉ። እኔ ችል ነበረ፣ ግን ለራሴ ሲሆን ከበደኝ። የምሬን እግዚአብሔርን ከባድ ህልም ነው ወይስ ደግሞ አላቅም ብቻ የሆነ ህልም ነው እና የምትፈቱ ከሆነ ወይም ችግር ከሌለው ከዚህ ጋር ብናገር ምናምን ንገሩኝና፣ እዚህ ጋር መናገር ካለብኝ ቪዲዮ ስራ በዛው ነግራችሁና፣ ትፈቱልኛላችሁ ወይ ደግሞ በውስጥ ንገሩኝ። ግን ምንም ትርጉም የለውም አይደል? ማለት ብትፈቱልኝም ባትፈቱልኝም፣ ግን ብትፈቱልኝ ጥሩ ነው ይመስለኛል። በተረፈ መጥፎ ከመናገር መጥፎ ከመጻፍ ተቆጣው፣ ከመልካም ሰዎች ተማሩ። የምሬ ነው ብዙ ነገር እያስተማራችሁ ነው። እግዚአብሔርን በጣም ብዙ መልካም እህቶች ወደእናንተ እናንተ እየሳባችሁ አመሰግናለሁ። እና ሀይሚኒም ሁለት መቶ ያስገቧት ብሩኬንም ደግሞ ወደ ሁለት መቶ ሀምሳ ኬ መግባት አለበት። ወዳችኋለው፣ አከብራችኋለሁ። መልካም ጊዜ ሁላችሁ። ባይ